በጣም ጤና ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን፣ እንደምንሰነበታችሁ። ይህ የዕለተ ዓርብ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋይ ነኝ። አብራችሁን ቆዩ። ቋሚ ሲኖዶሱ ልዩ ልዩ ውሳኔዎችን ማስተላለፉን ገለጸ። ዲያቆን ኢሳያስ ዝርዝር አለው።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 አስተምሮ ውጪኝ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያናችንን አባቶች፣ ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑም በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ፣ ሆኖም በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ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 ገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ። ሶስተኛ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀጳጳስን የቅድስ ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ። አራተኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙሀን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱ ጉባኤ በቅዱስነታቸው ጸሎተ ቡራኬ አጠናቋል። ተጠልፎ የነበረው የአዲስ አበባ ሀገረ ዝብከት የፌስቡክ ገጽ ማስመለስ እንደተቻለ ሚዲያው አስታወቀ። ተጨማሪ ያለን የአዲስ አበባ ሀገረ ስብከት ሚዲያ በበይነ መረብ የሚዲያ ዘርፍ ከተመሰረተ ከ2005 ዓመተ ምህረት ጀምሮ በተለያዩ የማህበራዊ ድረገጾች አማካኝነት ቤተ ክርስቲያን ተኮር መረጃዎችን ለተመልካች ሲያደርስ መቆየቱም ይታወቃል። በተለይም ከ65000 በላይ ተከታዮች ያሉትና ከ1 ሚሊዮን በላይ የፌስቡክ ተጠቃሚዎች በየወሩ የሚጎበኙት የተቋማችን የሚዲያ ፌስቡክ ገጽ መረጃችን በማስፋት የሚቀርቡበት ገጽ ነው ሲሉም ተናግረዋል። ይሁን እንጂ የሚዲያችን ፌስቡክ ገጽ ከሶስት ሳምንት በላይ ከተቋማችን ቁጥጥር ውጭ ሁኖ የቆየ የሀገረ ስብከቱ ሚዲያ ፌስቡክ ገጻችን ከዛሬ ጀምሮ ከሚያዝያ 23 ቀን 2017 ዓ ም እየተመለሰ መሆኑን እንገልጻለን ሲሉ ተናግረዋል። የፌስቡክ ገጻችን በመጥለፍ ላልተገባ ተግባር ማዋሉን በማስቆም ወደ ተቋማችን እንዲመለስ ከፍተኛ ጥረት ያደረገ ወንድማችን ሰውሞን ክንዱን በሀገረ ስብከቱ ሚዲያና በሰራተኞች ስም ከልብ የመነጨ ምስጋናቸውንም አቅርበዋል። ሚዲያው ለተመሰረተበት ይኸው የቤተ ክርስቲያን አላማ ካለፈው በበለጠ ለመስራት ጥረቱን የሚቀጥል መሆኑን እየገለጽን በዚህ ተልእኮ ውስጥ የቤተ ክርስቲያን ክብርና እውነት በጠበቀው መልኩ መረጃችን እንድናስተላልፍ በጽሎትና በአሳብ እንዲሁም በሙያችሁ ላገዛችሁ ሁሉ በእጅጉ እናመሰግናለን እግዚአብሔር አምላክ ጠብቃችሁም ሲሉ ተናግረዋል። ለሶስት ተከታታይ ቀናት በቤተ ክርስቲያናችን ጉዳይ ላይ ሲመከር የቆየው የሊቃውንት የምክክር ጉባኤ ባለ አስራ አራት አንቀጽ የጋራ አቋም መግለጫ በማ ማውጣት ተጠናቀቀ። ዲያቆን ኢሳያስ ዝርዝር አለው። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት በሊቃውንት ጉባኤ አዘጋጅነት ከሚያዝያ 20 እስከ 22 ቀን 2017 ዓ.ም ምረት ለሶስት ተከታታይ ቀናት በዘርፈ ብዙ የቤተ ክርስቲያን ጉዳዮች ላይ ሲመክር የቆየው የሊቃውንት የምክክር ጉባኤ ባለ 14 አንቀጽ የጋራ የአቋም መግለጫ በማውጣት ተጠናቋል። በእነዚህ ሶስት ቀናት ከመላው ኢትዮጵያ ጥሪ ተደርጎላቸው የተሰባሰቡ ሊቃውንት ቤተ ክርስቲያን እየተሳተፉ ሲሆን በጉባኤውም ለውይይትና ለምክክር ምክክር የሚያግዙ ጥናታዊ ጽሁፍ የቀረቡ ሲሆን በእነዚህም ላይ በርካታ ሀሳቦች መነሳታቸውንና ውይይት መደረጋቸውን ለማወቅ ተችሏል። በመዝጊያ መርሃ ግብሩ ላይ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ፣ ድንግል ማርያምን ቤዛዊት አትባልም የሚለው ስብከት ሕገ ወጥ ስብከት ነው የቀድሞውን የድንበር ምልክት አታፍልስ ስርዓት ከተቃወሰ በሀገር ጥፋት በትምህርት መለወጥ ጸጥታ ይደፈርሳል፣ በማለት በሰሞናዊ ጉዳይ መነሻ በማድረግ ለተወሰኑ ደቂቃዎች ትምህርተ ወንጌል ሰጥተዋል። ቅድስት ድንግል ማርያም ሰብሳቢ ሆነች አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ። የራቅሊስ መነጋገር ጥሩ ነው፣ መተዋውቅም ጥሩ ነው። የወዳን አለመገናኘታችን ነው ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድመው፣ ብጥብጡ ከዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና አኮል መርፌ የሚወጉትም ሀይለቅ ሊቃውንት በየዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሮ ባህዱ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ይላል። ባሬ ቃል ባሬ ተስበይት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ ርባ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት፣ በጉራ አይደለም። ቅኔ ከነአገባቡ ተመርቋል ብሎም ይላኩታል። አንድ ተራሷ ሰው ብንጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጧ ያወቃቸው ሰው አለ እንዴ? የለም እኮ በስልጣን አይደለም እውቀት፣ በስልጣን አይደለም ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? አሉ እ እውነተኞች መምህራን አሉ የለም። ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትስብትን ሳያቀልጠው፣ ባህሬ ትስብት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን ምጥቀቱን ሀያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባሕሪ ትስብእትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እፀ ጳጦስ ላይ አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሳይለይ ነበልባሉ አመልማሉን ሳያቃጥለው አመልማሉ ነበልባሉን ሳያጠፈው አየ። ይህንን እነ ቅዱስ ኬርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። አስከትሎም በሶስት ቀን ሊቃውንቱ ሲመክሩበት የነበሩትን ሀሳቦች ባለ 14 አንቀጽ የጋራ የአቋም መግለጫ በማውጣትና በማሰማት በአንድ ድምፅ አጽድቆ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳን የጉባኤው ፍጻሜ አግኝቶ ተጠናቋል። ኢትዮጵያና አርመን የሃይማኖትና የታሪክ ግንኙነት ያላቸው እኅትማማች አብያተ ክርስቲያን መሆናቸው ተገለጸ። ተጨማሪ ያለን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ አሾት ሞናስኪያ በግብፅ በኢትዮጵያና ና በመላው አፍሪካ የአረምን ቤተ ክርስቲያን ሊቀ ጳጳስና በኢትዮጵያ የአረምን አምባሳደር በጽህፈት ቤታቸው ተቀብለው አነጋግረዋል። ቅዱስነታቸውም አረምን ከኢትዮጵያ ጋር ታሪካዊ ትስስር ያላት ሀገር ናት ያሉ ሲሆን የአረምን ኦርቶዶክስ ቤተ ክርስቲያን መሪ ብፁዕ ወቅዱስ አቡነ ካርኪ ሁለት ጉዳይ እንዲሁም ስለ አርመን ቤተክርስቲያን አቡናዊ ሁኔታና የምእመናን ሕይወት አስመልክቶ ላቀረቡት ጥያቄ ከልኳኑ ምላሽ ተሰጥቷቸዋል። በግብጽ በኢትዮጵያና በመላው አፍሪካ የአርመን ቤተክርስቲያን ሊቀ ጳጳስ ብጹእ አቡነ አሾት ሞናስኪያ ቅዱስነታቸው ቤተክርስቲያናቸውን እንዲጎበኝላቸው የጠየቋቸው ሲሆን የአርመን ኦርቶዶክስ ቤተክርስቲያን ከሀያት አብያተ ክርስቲያን አንዷ መሆኗንም አክለው ገልጸዋል። የኢትዮጵያና የአርመን ግንኙነት የረጅም ዘመን ታሪክና የሃይማኖት ግንኙነት ያላቸው እኅትማማች አብያተ ክርስቲያን እንደሆኑ በኢትዮጵያ የአርመን አምባሳደር የሆኑት ሰሀክ ሳረንግሲያን ተናግረዋል። በተጨማሪም ቅዱስነታቸው ሐዋርያዊ አገልግሎታቸውን የሚል መጽሐፍ ለአምባሳደሩ በስጦታ ያበረከቱ ሲሆን አምባሳደሩ ሰሀክ ሳረንግሲያን በበኩላቸው የአረም ኦርቶዶክስ ቤተ ክርስቲያን ጥንሳዊ ቅርሶችና ታሪክ የያዙ መጽሐፍ ለቅዱስነታቸውም አበርክተዋል። ብፁዕ አቡነ ማትያስ ከዩጋንዳ ፕሬዚዳንት ጋር መወያየታቸው ገለጸ። ዲያቆን ኢሳያስ ዝርዝር አለው። በብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀጳጳስ በኡጋንዳ በነበራቸው ሐዋርያዊ አገልግሎት ከፕሬዝዳንት ዩዌሪ ሙሴቪኒ ጋር በስቴት ሎጂ ናካሴሮ መወያየታቸውን የኡጋንዳ ብዙሃን መገናኛ ተቋማት በፊት ገጾቻቸው አስነብበዋል። ፕሬዝዳንት ሙሴቪኒ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ጋር ተገናኝተው ኡጋንዳ ለፓን አፍሪካኒዝምና ለሃይማኖታዊ መቻቻል ያላትን ቁርጠኝነት አረጋግጠዋል። በውይይቱ በኡጋንዳ የኢትዮጵያ አምባሳደር በክብርት እጸገነት በዛብህ ዩጋንዳ በሀገሯ የሚኖሩ የኢትዮጵያ ዜጎች ሃይማኖታዊ ተቋማቸውን እንዲያቋቁሙና እንዲያሳድጉ ለተደረገላቸው ድጋፍና ነፃነት ልባዊ ምስጋናቸውን አቅርበዋል። ብጹ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዘው ያለው ትራ ስለ ሀገር ስለ መሪዎች፣ በሀገሩ ስለሚኖሩ ህዝቦች ሁሉ ትጸልያለቻሉ ሲሆን ታላቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኡጋንዳ ስለተደረገላት ድጋፍ ምስጋና አቅርበዋል። የተለያዩ የኡጋንዳ የዲጂታል ሚዲያ ብዙሀን መገናኛ ተቋማት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሩ ምዕተ ዓመት በኡጋንዳ ለማህበረሰቡ ያበረከተችውን አስተዋጽኦ የሚዘክሩ ጽሑፎችን አስነብበዋል። ፕሬዚዳንት ሙሴቬኒ የልኡካን ቡድኑን በደስታ ተቀብለው ኡጋንዳ የረጅም ጊዜም የፓን አፍሪካኒዝም ፖሊሲ የምትከተል መሆኗን አረጋግጠዋል። የእኛ ፖሊሲ ፓን አፍሪካኒዝም ነው። ማንኛውም አፍሪካዊ ለመኖር ወይም ለመስራት ወደዚህ ሲመጣ በደስታ እንቀበለዋለን ብለዋል ፕሬዚዳንት ሙሴቪኒ። ፕሬዚዳንቱ አያይዘውም በኡጋንዳ የሚኖሩ አፍሪካውያን የሀገሪቱን ህግ አክብረው ለህብረተሰቡ አወንታዊ አስተዋጽኦ ለህብረተሰቡ አዎንታዊ አስተዋጽኦ እስካደረጉ ድረስ ሀገራቸው የሁሉም አፍሪካውያን መ ኖሪያ ሆና እንደምትቀጥል ተናግረዋል። ሚያዚያ 24 ቀን 2017 ዓመተ ምህረት ከንቁ ሚዲያ ደረሰላችሁ ዜናዎች እኒህን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መራብ ጉሮች ጋር አብራችሁ ቆዩ እያልን ከወዱ ተሰናበትናችሁ። ሰላም፣ እግዚአብሔር ከናንተ ጋር ይሁን። ቸር ሰንብቱ።